አለች ። አሜሪካ በኢራቅ እና ሶሪያ የአይኤስ መሪ አብደላህ መኪ ሙስሊህ አል-ሪፋይ አቡ ሐዲጃን በምዕራባዊ ኢራቅ በፈጸመችው የአየር ጥቃት መግደሏን አስታወቀች። ላለፉት ዓመታት በአሜሪካ በጥብቅ ሲፈለጉ ከነበሩ ሽብርተኛ ቡድን መሪዎች መካከል አንዱ የነበረው አቡ ሐዲጃ በኢራቅ እና ሶሪያ የሚንቀሳቀሰውን ቡድን ከመምራት ባለፈ የአይኤስ የዓለም አቀፍ ዘመቻዎች አዛዥ እንደነበረ ተነግሯል። የአሜሪካው ማዕከላዊ ኮማንድ ሴንትኮም ከኢራቅ የመረጃ እና የደህንነት ኃይሎች ጋር በመተባበር በአል አንባር ግዛት በተፈጸመ የአየር ጥቃት መሪው መገደሉን ስለዘመቻው ባሰራጨው መረጃ ላይ ጠቅሷል። መግለጫው አክሎም ጥቃቱ በተፈጸመበት ግለሰቡ በሚጠቀምበት ተሸከርካሪ ውስጥ በተደረገ ምርመራ ያልፈነዳ የአጥፍቶ ጠፊ ቦምብ የታጠቁ ሁለት አስክሬኖች መገኘታቸውንና የአቡ ሃዲጃ አስክሬን በዲኤንኤ ምርመራ መረጋገጡን ገልጿል። የማዕከላዊ እዙ አዛዥ ጄኔራል ማይክል ኤሪክ በሃዲጃ ላይ የተፈጸመውን ዘመቻ አስመልክቶ በሰጡት ማብራሪያ አቡ ሃዲጃ በዓለም አቀፍ የአይኤስ መዋቅር ውስጥ በጣም አስፈላጊ ከሆኑት አባላት አንዱ ነበር ብለዋል። በተጨማሪም አሸባሪዎችን መግደል፣ መዋቅራቸውን ማፈራረስ በአሜሪካና በአጋሮቻችን እንዲሁም በዓለም አቀፍ ሰላም ላይ የሚፈጥሩትን ስጋት እናስወግዳለን ነው ያሉት። ከሐሙሱ ጥቃት በኋላ የኢራቅ ጠቅላይ ሚኒስትር መሐመድ ሻህ አልሱዳኒ ሃዲጃን በኢራቅና በዓለም ላይ ካሉ እጅግ አደገኛ አሸባሪዎች መካከል አንዱ ነበር ሲሉ ገልጸውታል። ጠቅላይ ሚኒስትሩ በኤክስ ገጻቸው ላይ ባሰፈሩት መልእክት ኢራቃውያን በጨለማና በሽብርተኛ ኃይሎች ላይ ያስመዘገቡትን አስደናቂ ድል ይቀጥላሉ ብለዋል። የአየር ጥቃቱ የሶሪያ ከፍተኛ ዲፕሎማት ወደ ኢራቅ ካደረጉት የመጀመሪያ ጉብኝት ጋር የተገናኘ ሲሆን፣ ሁለቱ ሀገራት አይኤስን ለመዋጋት በጋራ ለመስራት ቃል ገብተዋል። ከሶሪያው መሪ በሽር አላሳድ መውደቅ በኋላ በኢራቅ እና ሶሪያ የሚንቀሳቀሰው የአይኤስ ክንፍ ድጋሚ በማንሰራራት ላይ እንደሚገኝ ሪፖርቶች እየወጡ ነበር። አሜሪካ እና ኢራቅ በመስከረም 2025 በኢራቅ የሚንቀሳቀሰውን አይኤስ ለማጥፋት የጋራ ወታደራዊ ተልዕኮ ለመምራት ስምምነት ላይ ደርሰዋል። ቻይና የቡድን ሰባት ሀገራትን ትዕቢተኞች ስትል ጠራች። በዓለማችን ሰባት ቀዳሚ ኢኮኖሚ ያላቸው ሀገራት ወይም በተለምዶ ቡድን ሰባት ተብሎ የሚጠራው ቡድን በካናዳዋ ኩቤክ ያደረገውን ጉባኤ አጠናቋል። በውጭ ጉዳይ ሚኒስትሮች የተወከለው ይህ ጉባኤ ቻይና በእስያ እና አውሮፓ እያደረገች ያለውን እንቅስቃሴ ኮንኖ መግለጫ አውጥቷል። እንደ መግለጫው ከሆነ ቻይና በታይዋን፣ ደቡባዊ ቻይና ባህር፣ በአውስትራሊያ እና በምስራቅ አውሮፓ ሀገራት ላይ እያደረገች ያለው እንቅስቃሴ የደህንነት ስጋት ደቅኗል ብሏል ቻይና ካናዳ በሚገኘው ኤምባሲዋ በኩል ለቡድን ሰባት መግለጫ ምላሽ የሰጠች ሲሆን ቡድኑ በትዕቢት የተሞላ ነው ብላለች። ደቡባዊ ቻይና እና ታይዋን የግዛቷ አንድ አካል ሆነው እያለ በቻይና የውስጥ ጉዳይ ጣልቃ ገብቶ መግለጫ መውጣቱንም ቤጂንግ ኮንናለች። ቻይና አስፈላጊ ከሆነ ታይዋንን ለመጠቅለል ኃይል ልትጠቀም እንደምትችል የገለጸች ሲሆን የቡድን ሰባት አባልም በሉዓላዊ ሀገር የውስጥ ጉዳይ ጣልቃ እንዳይገባም አስጠንቅቃለች። እንደ ቡድን ሰባት መግለጫ ከሆነ ቻይና በታይዋን የአየር ክልል ውስጥ ወታደራዊ እንቅስቃሴ ማድረግ፣ በደቡባዊ ቻይና ባህር የፊሊፒንስን ሉዓላዊነት የሚጥስ እንቅስቃሴ አድርጋለች። እንዲሁም ታስማን ተብሎ በሚጠራው በስዊዝላንድ እና አውስትራሊያ አዋሳኝ የባህር መስመር ላይ ያለ ሁለቱ ሀገራት እውቅና ወታደራዊ ልምምድ እንዳደረገችም ተገልጿል። የቻይና እንቅስቃሴ የሀገራትን ሉዓላዊነት የሚጥስ ነው ያለው የቡድን ሰባት ሀገራት መግለጫ ከቤጂንግ ጠንካራ ምላሽ እንደተሰጠው ኤፒ ዘግቧል። ባላት የባህር ኃይል ጥንካሬ የዓለማችን ቁጥር አንድ ሀገር የሆነችው ቻይና በእስያ እና አፍሪካ የባህር ኃይል ማዘዣዎችን ገንብታለች። የትራምፕ አስተዳደር ኤርትራ እና ሶማሊያን ጨምሮ በአርባ አንድ ሀገራት ላይ የጉዞ እገዳ ጣል የትራምፕ አስተዳደር ኤርትራ እና ሶማሊያን ጨምሮ በአርባ አንድ ሀገራት ላይ የጉዞ እገዳ ለማውጣት ሰነድ ማዘጋጀቱ ተነግሯል። የትራምፕ አስተዳደር በደርዘን የሚቆጠሩ ሀገራት ዜጎች ላይ የጉዞ ገደቦችን ለማውጣት ዝርዝር ማዘጋጀቱን ሮይተርስ አገኘሁት ያለውን ሰነድ ጠቅሶ ዘግቧል በስደተኛ ላይ ጠንካራ ፖሊሲ የሚያራምዱት የአሜሪካው ፕሬዝዳንት ወደ ሀገራቸው እየመለሷቸው ከሚገኙ ህገወጥ ስደተኞች ባለፈ በተለያዩ ሀገራት ዜጎች ላይ የጉዞ ክልከላ አውጥተዋል ክልከላ የተላለፈባቸው ሀገራት ዜጎች ለሥራ ለጉብኝት ጥገኝነት በመጠየቅ እና በተለያዩ የአሜሪካ ቪዛዎች ወደ አሜሪካ ምድር መግባት አይችሉም ሮይተርስ ተመለከትኩት ያለው የጉዞ ክልከላ ሰነድ በድምሩ 41 አገሮችን በሦስት የተለያዩ ቡድኖች ይዘረዝራል። የመጀመሪያው አፍጋኒስታን፣ ኢራን፣ ሶሪያ፣ ኩባና ሰሜን ኮሪያና ሌሎችን ጨምሮ በአስር ሀገራት ላይ ሙሉ የቪዛ አገዳ ጥሏል። በሁለተኛው ረድፍ ኤርትራ፣ ሄይቲ፣ ላኦስ፣ ሚያንማር እና ደቡብ ሱዳን ከፊል እገዳዎች የተጣሉባቸው ሲሆን፣ ይህም በቱሪስት በተማሪ እንዲሁም ሌሎች የስደተኛ ቪዛዎች ላይ ተጽዕኖ ይኖረዋል ነው የተባለው። በሶስተኛው ቡድን ውስጥ ቤላሩስ፣ ፓኪስታን እና ቱርክሜኒስታን ጨምሮ በአጠቃላይ 26 ሀገራት መንግስታቸው በ60 ቀናት ውስጥ በኢሚግሬሽን አገልግሎት ላይ የሚታዩ ጉድለቶችን ለመፍታት ጥረት ካላደረገ የከፊል የጉዞ እገዳ እንደሚጣልባቸው ሰነዱ አመላክቷል። አንድ ስማቸው ያለተገለጸ የአሜሪካ ውጭ ጉዳይ ሚኒስቴር ባልደረባ ለሮይተርስ እንደተናገሩት በዝርዝሩ ላይ ለውጦች ሊኖሩ እንደሚችሉ እና የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮን ጨምሮ አስተዳደሩ የጉዞ ክልከላ ሰነዱን አላጸደቀውም ብለዋል። የአሁኑ የጉዞ ክልከላ ትራምፕ በመጀመሪያ የስልጣን ጊዜያቸው በ2018 በርካታ ሙስሊሞች በሚገኝባቸው ሰባት ሀገራት ላይ ካወጡት የጉዞ ክልከላ ጋር የሚመሳሰል ነው። ይህ የትራምፕ የጉዞ እገዳ በ2018 በጠቅላይ ፍርድ ቤቱ ከመጽደቁ በፊት ለረጅም ጊዜ ተይዞ እንደነበር ይታወሳል። ትራምፕ በጥር 20 ከፈረሟቸው የሥራ አስፈጻሚ ትእዛዞች መካከል ወደ አሜሪካ የሚገባ ማንኛውም የውጭ ሀገር ዜጋ ለብሔራዊ ደህንነት ስጋት አለመሆኑን ለማረጋገጥ የተጠናከረ ማጣራት እንዲደረግበት የሚጠይቀው መመሪያ ይጠቀሳል። በዚህ መመሪያ ላይ በመረጃዎቻቸው ጉድለትና በተለያዩ ምክንያቶች በከፊልና ሙሉ ለሙሉ ወደ አሜሪካ ከመግባት መታገድ የሚገባቸውን ሀገራት ዝርዝር ካቢኔው እስከ መጋቢት 21 እንዲያቀርብ ያዛል።